አቤት የሰው ክፋት አቤት የሰው ምቀኝነት፣ እግዚኦ ማርና ክርስቶስ የሚያስብል ነገር ነው። ይህላችሁ የመጣውት በእውነት እኔ ስሰማ ኦልሬዲ ማታ ነው ተደውሎ የተነገረኝ። በጣም ነው የደነገጥኩት። ለምንድን ነው ያልኩት፣ በቃ ለራሴ ላይ ጥያቄዎች ነው የፈጠርኩት። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ተከታታዮች፣ ሰላማችሁ ይብዛልኝ በያላችሁበት። ሁል ጊዜ እንናገራለን ብሩኬና ሃይሚ እንደምናውቃቸው ነው ሰውን የሆነ ቦታ እንዲደርስ እንዲያድግ እንዲለወጥ ይፈልጋሉ። ነገር ግን እነዛን ሰዎች ልክ ሰፖርት ሊያደርጓቸው ሲቀርቡ ተንኮል ነው የሚያስቡላቸው ለብሩኬና ለሃይሚ እና አሁን እኔ በስልክ ተደውሎ የተነገረኝ እኔ በጣም ነው ያዘንኩትኝ ከሚባለው በላይ ነው። በጣም ያዘንኩት ለምንድን ያልኩትኝ በዚህ ልክ የተፈጠረውን ነገር እያንዳንዱ ምን አይነት የተጠመደ ሴራ እንደሆነ እያንዳንዱ ነው በስልክ ተደውሎ የተነገረኝ። እኔ ጓደኞቼ የማያውቁት የሆነ ድብቅ ይሟለኝ የሃይሚ የሚፎቶ ነው ፕሮፋይል ላይ ያደረግኩትኝ እየተደዋወልኩበትን እዚጋ አስቀምጥላችኋለሁኝ። በዛ ሰዋራ ነበር ያመሾጠኝ እንዲሁም ማለት ነው። የሆነች ጓደኛዬ ሰሞኑን በጣም መጥፋት አብዝተሻል ምናምን እያለችኝ ቴክስቷን ሳዳምጥ ነበረ። ጓደኛዬን በማዋራበት በሌላኛው ማለት ነው በሌላኛው ሌሎች ሰዎች በሚያውቁኝ ትላላችሁ እና በጣም ነው ያዘንኩት። ለማንኛውም ወደ ገደለው ልግባ ወደ ደረሰኝ መረጃ ማለት ነው። በቅድሚያ ግን ቆይ ላሳያችሁ የተደዋወልኩበትን ማለት ነው። እና በዚህ መልኩ ተደዋውዬ ሰዋራ ነበር ያመሸሁት። ተደውሎ ነው የተነገረኝ። በነገራችን ላይ ይች ልጅ ሁል ጊዜ የምትነግረኝ ነገር እውነት ነው። አንድ ቀን የተሳሳተ ነገር አወርታኝ አታቅም። ሁል ጊዜ የምታቀብለኝ ነገሮች እውነት ሆነው ነው የማገኛቸው ማለት ነው። ምን መሰላችሁ? እኔ ትናንትና ትንሽ ትንሽ ነው የነገርኳችሁ፣ የሆነ የሆነ ነገር መረጃ ነግራችሁ ነበር የሰማሁትን ነገር። ግን የዛሬው ደግሞ በጣም የተውሰበሰበ ነው። ይሄ ምንቴና ይሄኝኛው መላጣ ዶሮ ዶሮ ይሄ መላጣ ዶሮ ማለት ነው። ይህንኛው ሀይሚ አንድ ቀን በቤቱ ሄዳ ለሱ አዘናለት፣ ለሱ ቤት ሄዳ ሰብስክራይብ አርጉት ብላ እሱ ቤት ተገኝታ ፕራንክ ራሱ አድርጓት ነበረ። ይሄኝኛው ማለት ነው ይህንኛው እኔ እኔ እኮ ድሮም እንዳንተ አይነቱ ደቃቃ አይመቸኝም። ደቃቃ ሰው አይመቸኝም። አሁን አንተ ደቃቃ ነህ፣ ተንኮለኛ ነክ ማለት ነው። ይሄንኛውና ይሄኝኛው ምንቴ ቴ ሁለት ግራግሩ ሆነው ምን ያደርጋሉ? ሴት ይልካሉ የሆነ ቴክስት እንዲጽፉ ማለት ነው። ለቡሩኬ ቡሩኬ ደግሞ እንደምታውቁት ነው፣ ሲያወራ አዛኝ ነው። ለሴት ልጅ ያለውን ሪስፔክት ሁሉ ቦታ ነው የሚያንጠባርቀው። የትም ቦታ ወርዶ መልስ አይሰጥም፣ የወረደ መልስ አይሰጥም። የሆነ የኔ እናት እንደዛ አይነት ነገር በቃ ከአዘኔታ የተቀላቀለ ሰላምታ ነው አሰጣጡ የሚያደርገው ማለት ነው። እና ብሩኬ ደግሞ ከሚባለው በላይ ደግሞ ለሚያዝኑለት አሁን ባለፈው ጊዜ ምናላ የሆነ ታይም ላይ ይቶ ብላይ የሚወደኝን ሰው ብቻ ነው የምወደው ብሎ ነበር። የሆነ ታይም ላይ ማለት ነው። ደግሞ አሉ አስመሳዮች፣ ሳይወዱት ልክ ይወደዱት አስመስለው የኔ አባት ብሩኬ ለምን እንደዚ ራስን ትጥላለክ? ለምን ራስን አታስከብርም? ሀይሚስ ለምን እጇን ታነሳብህ? አለኝ ምናምን በጣም አዛይ ቂቢያ አንጓቾች ፕራይቬት አሉ ለሱ የሚጽፉለት ማለት ነው። ሶ ይሄንን ደካማ ጎኑን የቡሩቴን ስለሚያውቁ ይሄ ምንቴ ሁለት ግራ ግሩና ይሄንኛው ሸለፈታም አብረው የሆኑ እና እነዛን ሴቶች እንደዛ እንዲያዝኑለት በእንደዛ አይነት ምክንያት በተለይ ደግሞ በጣም ክፍተት የፈጠረችዋ የትኛዋ ነች? የትኛዋ ፓርት ነች? ይቺ ሀይሚ እንትን ሀይሚ የመታችሁ? በጥፊ በጣም እሱ ደግሞ ክፍተት ፈጥሯል። ከዛም በፊት የበፊቱ ማለት ነው። ከዚያ የሆነ ጊዜም መተው ነበረ። በቃ እያንዳንዷን የሆነ የበፊት በፊት የሰሩትን ቪዲዮ ላይ እያንዳንዱ አጥንቷል። ይሄ ምንቴ ማለት ነው። ያንን ክፍተት በመጠቀም በቃ እያንዳንዱ አጥንቶ ከዚህኛው ዝንጅብል ጋር ይመካከሩና ሴት ቴክስት እንዲያደርግ ምናምን ነገር ያደርጋሉ ለብሩኬ ማለት ነው። ብሩኬን በተለይ ደግሞ ብሩኬን ደካማ ጎኑን ያወቁት በምንድን ነው? ለሴት ልጅ ሪስፔክት ስላለው ቴክስት ደግሞ የሚመልሰው የኔናት በቃ በአዘኔታ በተሞላ ነው። ያንን ድክመቱን ስለሚያውቁ እንደዛ ብሎ ምናምን ነገር ስለሚመልስ ስለሚያውቁ እነዛን ሴቶች እንደዛ እንዲያደርጉ ይልካሉ። እነዚህ ሁለቱ ማለት ነው። ሶ ያንን ደግሞ እነዛ ሴቶች የተመለሰላቸውን ቴክስት ለማ ይልካሉ፣ ለዚህ ኮፍያ ለለበሰው ማለት ነው ማንነቱ ላልታወቀው ምናምን ነገር ያደርሱለታል። ምንቴም ሊሆን ይችላል አይታወቅም። ከዛ ያንን ይዘው ደግሞ ምን ያደርጋሉ? ብሩኬና ሀይሚ ጭቅጭቅ እንዲፈጥሩ ሀይሚ በብሩኬ ላይ ቅሬታ እንዲፈጥርባት እንደገና ደግሞ እንድትጠረጥረው እንድትጠረጥረው እና ከሌላ ሴት ጋር እንደሚያወራ ምናምን ነገር አድርገው እንደምትጠረጥረው አድርገው በቃ በማላቸው ጭቅጭቅ፣ ብሩኬ ደግሞ እኔ ምንም ነገር አላደረኩም ምንም ስህተት የለብኝም ብሎ ድርቅ ያለው ለምን ይመስላችኋል? አድናቂንም የሆነ ወዳጅንንም ሁሉንም በአንድ አይን ስለሚያይ ነው። ለሁሉም አንድ አይን በተለይ ደግሞ ለሴቶች በአንድ አይን ነው ሴቶችን የሚያያቸው። የሆነ ፍቅረኛ ናት፣ እናቴ ናት፣ እህቴ ናት፣ ይቻላቃትም ማነች ምናም ብሎ ምናምን ነገር የሆነ ከፍና ዝቅ አያደርግም። ሴቶችን በአንድ አይን ነው የሚያየው ማለት ነው። አሁን ሀይሚን የኔ እናት ይላታል፣ ሌላዋንም እንደዛው ነው የሚጠቀመው ይሄንን ቃል ማለት ነው። ስለዚህ በጣም ደግሞ ያናደደው ለምንድን ነው ያናደዳት? ሀይሚ ጋር ንዴት የፈጠረባት ምኑ ነው ምኑ ነው ፕራይቬት መሆኑ፣ ለምን እንደዚህ አይነት ሜሴጆችን ይመልሳል፣ ለምን ቴክስት ላይ ቴክስት እንደዚያ ያወራል የሚለው ነገር ለእሷ ምን ፈጠረባት? ቅሬታ ፈጠረባት። በዚህ መሃል ግን ወደ ዋናው ነጥብ ስመለስላችሁ ብሩኬና ሀይሚ አረፈደም አረፈደም ጥላታችሁን በመሃላችሁ ይዛችሁን የምትዞሩት ራሳችሁ ናችሁ። እናንተ መልካም ነገር ለማድረግ እጃችሁን ስትሰነዝሩ ለእናንተ ግን ከኋላ ጉድጓድ ነው እየተቆፈረላችሁ ያላችሁት። ሀይሚን ብትሆኒ ይሄንን ነገር አትመኒ። በቃ በአይንሽ ካላይሹ ይሄ አዎ፣ ልክ ነው ኮቤ የተደረገ አይደለም፣ ትክክል ነው። ይሄ እኮ እውነተኛ ነገር ነው የተጻጻፉት ምናምን እያሉ ሲያወሩ ነበር ስልኩን እያሳየ ለምን እነሱ እንደዛ ያንን ስራ ስለሰሩት አይታችሁታ። ለዚህኛው ሸለፈታም እንትን ሲለው ይኸው፣ ይሄ እኮ ኮፒ የተደረገ አይደለም፣ ትክክል ነው ምናምን ነገር እያሉ አዎ፣ ይሄ እኮ አሳማኝ የሆነ መረጃ ነው ሲል ነበር። ይሄ እንኳን ትናንትና ማለት ነው ራሳቸው ያደረጉት ነገር ነው። ለምን ብሩኬና ሀይሚ እንዲለያዩ? ብሩኬና ሀይሚ አብረው ሆነው ስኬታማ ሆነዋል። ስኬታማ ያደረገችው ሀይሚ ናት። እና ብሩኬን እና ሀይሚን ታለያይን ብለው እነዚህ ሳይሆኑ ማለት ነው። እነዚህ በግልጥ ወጥተው ነው። በግልጥ ያልወጡ ሌላ ጥላቶቻቸው ከዚህ በፊት እኔ በስልክ ተነግሮ የነበረ ያላወረሁትኝ ለሀይሚ ለብሩኬ ድህንነት ስል ነው ገብርኤል ምስክሬ። በስልክ ተደውሎ ተነግሮ ነበረ የዛሬ አራት ወር ገደማ ማለት ነው ግን ብሩኬና ሀይሚ ከባባት ጥላት አለባቸው። በተለይ ደግሞ የብሩኬ ስኬት ራሱ አብሮ የሚበላቸው አብሮ የሚበላ የሚጠጣቸው ሰዎች በጣም ነው የሚቀኑበት። በጣም ለምን ብሩኬ ይቶ ብለይ ይታለው ተወዳጅ ነው። እንደገና ደግሞ በአጭር ጊዜ ስኬታማ ሆነ በቃ በለጣቸው። እነዚህ ሁሉ የምትያቸው የሰፈር አብሮ አደጎች ማለት ነው የሚነገረኝ ነው። እያንዳንዱ የምነግራቸው እነዚህ የሰፈር አብረ አደጎች በጣም ነው የሚቀኑበት፣ አሉ በቡርኬ በጣም በተለይ ደግሞ ሀይሚ ጋር እንዲለያዩ በጣም ነው የሚፈልጉት፣ አሉ በጣም ከሀይሚ ጋር እንዲለያዩ እንዲራራቁ ይፈልጋሉ። ለምን ሀይሚ እንደምታዩት ናት። አንደኛ ቆፍጣና ሴት ነች። ሁለተኛ ሀይሚ ብቃት ስላላት ነው እዚህ የደረሱት። ለምን አስተዋይ ምሁር ነች ከሰላሳ ወንድ ጋር ብትለጣጠፍ ኖሮ ሁሉ አማረሽ ሴት ብትሆን ኖሮ ከብሩኬ ጋር አይቀጥሉም ነበረ ብሩኬም ሌላ ሴት ጋር ይለጣጠፋል ሀይኔም እንደዛው ነገር ግን ሀይኔ ጥንቁቅ ስለሆነች አራዳም ስማርትም ስለሆነች ብሩኬን አያያዙ ችላበታለች እ የሆነ ቦታ ላይ እንኳን ፕራንክ ሲያደርግ እሷ ትመልሰዋለች። ልክ ልክ እንዳልሆነ አድርጋ ትመልሰዋለች። የሆነ ተቆጥታም ሊሆን ይችላል፣ አዝናም ሊሆን ይችላል ትመልሰዋለች። ከዛ ይመለስና ከእሷ ውጪ የትም ቦታ ሄዱ አያውቅም አያችሁ። አያያዝ ያስፈልጋል። ፍቅረኛ ስትሆኑ የሆነ የፍቅር አጋር ጓደኛ ሲኖራችሁ አያያዝ ያስፈልጋል። የሆነ ችሎታ ያስፈልጋል። እንዴት አድርጋችሁ ነው ከእናንተ እንዳይወጣ ፍቅረኛችሁን መያዝ ያለባችሁ? ሌላ ሴት አምጥታችሁ አስቀንታችሁ፣ ሌላ ወንድ አምጥታችሁ አስቀንታችሁ ነው ወይንስ እናንተ ሞር ታማ ሆናችሁ፣ ሞር ስልጡን ሆናችሁ? ሀይሚ ስልጡን ስለሆነች ነው። ብሩኬት ሴት አመጣ፣ ወንድ ይዛ መታ ወንዲዛ እንኳን ብትመጣ ቅዱስን ራሱ ተነጋግረው ነው ከሊንዳ ጋራ ምናምን ነገር ያደረጉት። አይደለም አጠገቡ ተጠግታለች ከቅዱስ ጋራ እንደዚ፣ ተሻሽታለች አልተሻሸችም። ክብሯን በጠበቀ መልኩ ፕራንክ መሆኑ ራሱ እያስታወቀ ነው እያስታወቀ ፕራንክ መሆኑ እያስታወቀ ነው። ስተውነው ነው የነበረው። አያችሁ ይሄ ሁሉ ለራሷ ለዛሬ ላይ ጠቅሟታል። ከብሩኬ ጋር ረጅም ጉዞ ረጅም ጉዞን፣ እንድትጓዝ አብረው አንድ አመት ከምናምን ነው አረላ አሁን አንድ አመት አልፏቸዋል አረል ብሩኬና ሃይሚ ከተዋወቁ አብሮ መስራት ሚዲያ ላይ ከጀመሩ። ስለዚህ ምን ያስፈልጋል መሰላችሁ? አሁን እኔ ብሩኬ ስለወረደ ሃይሚ አብራ መውረድ የለባትም አይደል? ተሽላችሁ ስትገኙ ህይወት ቀጣይነት ታደርጋላችሁ። ግን ነገር ግን እሱ ወርዷልና አብሬ ወርዳለሁ፣ እሷ ወርዳለችና አብሬ ወርዳለሁ የሚለውን ፉክክር በልባችሁ ውስጥ ካመነጫችሁ ኋላ ነው የምትቀሩት። ስለዚህ ደግሞ የቡርኬና ሃይሜ መለያ ስለሚፈልጉት እነዚህ ምድረ ጭልፋ እግር ማለት ነው። እያደረጉት ነገር ይሄ ነው። ይሄ ውስብስብ አሁን ላይ ግን ብሩኬና ሀይሚ ተነጋግራችሁ ችግራችሁን ፈታችሁ ወደ ሰላማዊ መንገድ ወደ ነበራችሁበት ቦታ ብትመለሱ ጥሩ ነው። እነዚህ ሰዎች እናንተ ሊለያዩችሁ ያቀዱት እቅድ ይሄንን ይመስላል። መረጃ እያመጣ ሲያሳዩ አልነበረ? ይሄው መረጃ ይሄው ትክክለኛ ነገር ምናምን። የእነሱን የሀሰተኛ መረጃ ራሳቸው አውሰብስበው የሰሩትን ለሀይሚ እጅ እንዲገባ አደረጉ። ሀይሚ ደግሞ ያንን ይዛ ከብሩኬ ጋር ጋር ምን ፈልግ ምን ፈጠረች? ጭቅጭቅ ግጭት ፈጠረች። እንለያይ ማለት መጣ። እነዚህ ደግሞ ከኋላ ይስቃሉ። ካሜራ ላይ መጥተው ደግሞ ቡርኬን ሃይሚ እንድለያዩ አንፈልግም። እውነትህን ነው አንተ አደለን? ይህንን እንድለያዩ ያደረግከው። ይሄንኛው ራሱ እኮ ራሱ እንዲለያዩ አልፈልግም የነሱን አንድነት አስቀጥላለሁ ሲል ነበረ። አውቆ እኮ ነው አውቆ ከካሜራ ጀርባ እየሳቀ ተሳካለን እቅዳችን ምናምን እያለ ማለት ነው። እና ሃይሚ የኔ እናት ደግሞ ከጥቂቱ ከብዙ በጥቂቱ የብሩኬን ባህሬውን ፀበዩን ሳታቂው ቀርተሽ አይደለም? ስለዚህ ይሄ ሁሉ ግን ጥርጣሬ አይፈጠርብሽም ነበረ። ብሩኬ በአደባባይ ወጥቶ ፍቅረኛ ናት ቢል ኖሮ ይሄ ሁሉ ጥርጣሬ ባንቺ ውስጥ አይፈጠርብሽም ነበረ። ባንቺም ራሱ አይፈረድብሽም። ልክነሽ እንደ ሴት ልክነሽ ብዬ ነው የማስበው። ነገር ግን ደግሞ በቂ ያልሆነ ነገር እስካላገኘሽ ድረስ ያገኘሽው ነገር አሳማኝ እንኳን ቢሆን ግን መረጋጋት አለው።